ዚህ አመት እንደ ምዕራብ ጎጃም ዞን አጠቃላይ በሰብል ልማት ዘርፍ ከተዘሩ ማሳውን ከበር ያደረግንበት ወደ 264000 ሄክታር የሚሆን ነው። ከበር ያደረግ ነው። ከዚህም በአጠቃላይ በዝግጅት ምዕራፍም ከፈጻሚ አካላት ጋር የተግባባንበት ወደ 13.5 ሚሊዮን ኩንታል እናገኛለን ብለን ነው የተግባባ ነው። አሁን ላይም የሰብሉ አሁን ላይ ባለበት ደረጃ የሰብሉን ቆመናም ስናየው በጣም በጥሩ ሁኔታ በጥሩ ጤነኝነት ሁኔታ ላይ ያለበት አግባብ ነው ያለው። ስንዴ በጣም በጥሩ ሁኔታ ነው ያለው። በቆሎ በጣም ይህ ዋና ዋና የሚባሉ ሰብሎች በጣም በጥሩ ቆመና ላይ ነው ያለው። ኢቭን ክላስተሩን በክላስተር ደረጃ የተሰሩትም ጨምሮ በርካታ ሽፋን ያለው ሰፋፊ እርሻዎቹ በጣም ውጤታማ ናቸው ብሎ ማየት ይቻላል። ምናልባትም ባለፈውም እንደ ሩብ ዓመት ስንገመግም አሁን ላይ ያለው የሰብል ቆመናችንን ስናየው በጣም ጥሩ የሚባል ደረጃ ላይ ነው ያለው። አንድ የተወሰኑ ቦታዎች ላይ ትንሽ አልፎ አልፎ የስንዴ ዋግ የተከሰተበት ነበር። እሱንም ማኔጅ ማድረግ የተቻለበት አግባብ አለ ማለት ነው። ስለዚህ በአጠቃላይ በዚህ ዓመት አርሶ አደሩ በአግባቡ የቴክኖሎጂ አቅርቦት በመጠቀሙና ሜካናይዜሽንን በአግባቡ ፕራክቲስ በማድረጉ የሰብል ምርት ሂደቱ ጥሩ ቆመና ላይ ነው ያለ ብሎ መገመት ይቻላል። አሁን ላይ እኛም ይህንን የሰብሉን አሁን ያለበትን ደረጃ በመመልከት የአረምና የተባይ አሰሳ ስራ እየተሰራ ነው። ከአጠቃላይ በሰብል ከተሸፈነው መሬታችን ዘጠና ፐርሰንቱን የተባይ የአረም አሰሳና ቁጥጥር ክትትል የተደረገበት ሁኔታ ነው ያለው ይህም የሚያመላክተው ቅድም ካልኳችሁ ምልክቶች ውጪ በጥሩ ቁመና ላይ ነው ያለ ብሎ መናገር ይቻላል።